የልቡና ችሎት ደራሲ ዲያቆን በረከት አዝመራው አዘጋጅ ገብረ መስቀል ወርቅ ነ። ክፍል ዘጠኝ ምሳሌያት በክርስትና እስልምና ተዋሶዎች ውስጥ አመክኒዎ ትልቅ ድርሻ እንደነበረው በቀደመው ንዑስ ርዕስ አይተናል። በዚህ ንዑስ ርዕስ በተፈጥሮ የተወሰዱ ምሳሌዎች እንዴት ጥቅም ላይ እንደዋሉ እንዳስሳለን። በአመክኒዋዊ መንገድ የቀረበ ነገር ሃይማኖታዊ ሐሳብን የበለጠ ለማስረዳትና ለአድማጭ አይምሮ ቅርብ አድርጎ ለማቅረብ ፍጥረታዊ ምሳሌያትን መጠቀም በጥንታዊ የክርስትና ትውፊት ውስጥ ቀድሞም የነበረ ነገራ ሃይማኖታዊ መንገድ ምንም እንኳን የክርስትና አስተምህሮ ከመገለጥ እንጂ ከአመክንዮና ከተፈጥሮአዊ ምሳሌያት እንዳልተገናኘ ቢታመንም፣ ይህንን መገለጥ የያዙ ቅዱሳት መጻሕፍትን ከማይቀበሉ ፈላስፎች በተለይ ግሪኮቹ ጋር በነበሩ ተዋሰዎች ተፈጥሮአዊ ምሳሌዎችን አመክንያዊ ሐሳቦችን ለማገዝና ለማስረዳት ከቀደሙት የክርስትና ዘመናት ጀምሮ ጥቅም ላይ ይውሉ ነበር። ይህ ተፈጥሯዊ ምሳሌያትን ለሃይማኖታዊ አስተምህሮዎች ማብራሪያነት የመጠቀም አቀራረብ በክርስትና እስልምና ተዋስኦች ውስጥ ከቀደመው በበለጠ ሁኔታ በስፋት ጥቅም ላይ ሲውል እናገኘዋለን። ይህ የሆነበት ዋና ምክንያት ቀደም ብለን እንደዳሰስነው ነው፣ እስልምና የብሉይ ኪዳንንና የሐዲስ ኪዳን መጻሕፍት ወይም ተውራትንና ኤንጅልን እውነተኛ አምላካዊ መገለጦች ቢሆኑም ተበላሽተዋል ወይም ተበርዘዋል፣ በመሆኑም እውነተኛ ምስክሮች ሊሆኑ አይችሉም የሚል አስተምህሮ ይዞ ስለመጣና በመጻሕፍት ብቻ መግባባት ስለማይቻል ነው። በክርስትና ይሁድ ተዋሶዎች እንደሚደረገው የጋራ መነሻ መሆን የሚችሉ የጋራ ተቀባይነት ያላቸው ቅዱሳት መጻሕፍት በሌሉበት ሁኔታ አመክንዮንና ተፈጥሮአዊ ምሳሌዎችን እንደ ማብራሪያ ተጠቅሞ የራስን አስተምህሮ እውነተኛነት ለሌላው ለማሳየት መሞከር የመጨረሻው አማራጭ ሆኖ በተስፋ ጥቅም ላይ ውሏል። በእነዚህ ተዋሶዎች ክርስቲያኖች ሁለት ነገሮችን ለማሳየት ሞክረዋል። በአንድ በኩል የክርስትና አስተምህሮዎች ይህ ምክንያታዊ አይደሉም፣ በሌላ በኩል ደግሞ ሁሉም ነገር በሰው ውሱን አእምሮ የሚታወቅ ስላልሆነ የክርስትና ከእግዚአብሔር የተገለጡ መለኮታዊ ትምህርቶች ከአመክንዮው በላይ የሚሆኑ ገጽታዎች አሏቸው በሚሉ እና በዚህም መሰረት ደግሞ ከአመክኔው በላይ ከፍ ያሉ ክርስቲያናዊ አስተምህሮዎችን ዝም ብሎ ብታምኑ እመኑ፣ ባታምኑ ተውት ብሎ መተው አግባብ ሆኖ ስላልገኙት ወይም ስላልተገኘ ከፍጥረታት ውስጥ ጉዳዩን በተወሰነ መልኩ ሊያሳዩ የሚችሉ ምሳሌያትን በማቅረብ ለአእምሮ ቅርብ ለማድረግ ተሞክሯል። በዚህ መንገድ መለኮታዊ ትምህርቶችን ለማብራራት ጥቅም ላይ ከዋሉ ፍጥረታት ምሳሌዎች መካከል የሚከተሉት በክርስትና ሊቃውንት በስፋት የተጠቀሱ ምሳሌዎች ናቸው። የመጀመሪያው ትምህርተ ስላሴን አንድ ሆኖ ሶስት፣ ሶስት ሆኖም አንድ መሆንን ለማብራራት የተሰጡ ፍጥረታዊ ምሳሌዎች የሰው አዋቂ ተፈጥሮ ሰው አዋቂ ሆኖ በእግዚአብሔር አምሳል በመፈጠሩ ልቡና፣ ኢንቴሌክት ቃል ወርድ፣ እስትንፋስ ስፕሪት አለው። ነገር ግን አንድ ሰው እንጂ ብዙ ሰዎች አይባሉም ተብሎ የተጠቀሰው ነው። ሁለተኛው፣ ፀሐይ ፀሐይ ክበብ፣ ብርሃንና ሙቀት አላት። ነገር ግን አንድ ፀሐይ ትባላለች እንጂ ሶስት ፀሐዮች አይባሉም ተብሎ የተጠቀሰው ነው። ሌላኛው በአንድ ቤት ውስጥ የሚያበሩ ሶስት ተመሳሳይ መብራቶች ቢኖሩ መብራቶቹ ሶስት ቢሆኑም ብርሃናቸውን ወደ ሶስት መክፈል አይቻልም የሚባለው ነው። ሌላኛው አንድ ቅኔን የሚናገሩ ሰዎች ሰዎቹ ቅኔው በሶስቱ ሰዎች ቢነገርም በይዘቱ አንድ ነው የሚሉና ወዘ ተረፈ የመሳሰሉ ቃላት አገላለጾች ፍጥረታዊ መንገድን የተከተሉ የፍልስፍናዊ አገላለጽ ማሳያዎች ናቸው። ሁለተኛው ደግሞ በየእግዚአብሔር ቃል ስጋን ለብሶ ሰው መሆኑን ለማብራራት ጥቅም ላይ የዋሉ ፍጥረታዊ ምሳሌዎች ናቸው። በዚህ ምሳሌነት የተጠቀሱት የመጀመሪያው የሰው ነፍስና ስጋ ሲሆን ሰው የነፍስና የስጋ ውህድ ቢሆንም አንዱ ወደ ሌላኛው ሳይቀየር በባህሪያቸው ጸንተው በአንድነት ይኖራሉ። ይህ ቢሆንም ሰው አንድ እንጂ ሁለት አይደለም። ክርስቶስም እንዲሁ ከመለኮትና ሰውነት አንድ ሲሆን ሁለቱም በባህሪያቸው ሳይቀየሩ ጸንተው በአንድነት ይኖራሉ የሚለውን ለማብራራት ነው። ሁለተኛው ምሳሌ የፀሐይ ብርሃን ወደ ፍጥረታት ውስጥ ለመድረስ የፀሐይ ብርሃን እስከ ቤታችን ድረስ ገብቶ ያሞቀናል፣ ያበራልናል። ከዚህ የተነሳ ግን ብርሃኑ አይቆሽሽም፣ ባህሪውም አይቀየርም። የእግዚአብሔርም ቃልም እንዲሁ መለኮታዊ ባህሪው ሳይቀየር የእኛ ኃጢአት ሳያሳድፈው እና የኛ ድካም ተሸናፊ ሳያደርገው ሰው ሆኖ የሚለውን ወይም ሰው ሆኖ የሰውን ኃጢአት አስወገደልን የሚለውን ለማብራራት የተጠቀሙበት ነው። ሌላኛው የጋለ ብረት ወይም የጋለ ፍህም ከሰል ነው። እሳቱ ወደ ብረት ወይም ወደ ከሰል አልተቀየረም። ብረቱ ወይም ከሰሉ ወደ እሳትነትም አልተቀየረም። ነገር ግን አንዱ ወደ ሌላኛው ሳይለወጥ ተዋህደው አንድ ሆነው፣ እንዲሁ በክርስቶስ መለኮትና ሰውነት ያለመለወጥ እንዴት አንድ እንደሆኑ ለማሳየት ምሳሌነት ተጠቅመውበታል። ሌላኛው የእግዚአብሔር ሰማያዊ ዙፋን። እግዚአብሔር የማይወሰን ሲሆን፣ ውሱን በሆነ ዙፋን ላይ ተቀምጦ ራሱን ለቅዱሳት መላእክት እንደሚገልጠው ሁሉ በባህሪው የማይወሰነው አምላክ የሰውን ሰውነት ለብሶ ራሱን ለሰው ልጆች መግለጡን ለማብራራት ነው። ሌላኛው ደግሞ እውር ወይም አንድ የሰውነት ክፍሉ የሞተ ሰው ክርስቶስ በሰውነቱ ሲሞት በመለኮቱ ሕያው እንደነበር ነገር ግን አንድ እንጂ ሁለት እንዳልሆነ ለማብራራት ተጠቅመውበታል። ሦስተኛው ስለ ሰው መዳን ክርስቲያናዊውን አስተምህሮ ለማብራራት ጥቅም ላይ የዋሉ ፍጥረታዊ ምሳሌዎች ናቸው። የመጀመሪያው ምሳሌ ባለመድኃኒት ሐኪም። ይህ ሰው ሰዎች መድኃኒቱን አምነው እንዲቀበሉት ራሱ በእባቡ ተነድፎ የመድኃኒቱን ፍቱንነት ያሳያቸዋል። ሰዎቹም ራሱን አርአያ አድርገው ያምኑታል፣ ይታዘዙታል። ሌላኛው ከአፈርና ውሃ የተሠራ ሸክላ ነው። ቀድሞ ከአፈርና ውሃ የተሠራ ሸክላ ቢፈርስም ሸክላ ሰሪው እንደገና የሚያድሰው በውሃ ነው። ጥምቀትም እንደዚያው መሆኑን ለማብራራት ይህ ምሳሌ ጥቅም ላይ ውሏል። ሌላኛው ደግሞ ልጁን ልኮ የአገሩን ሰዎች ከዓመፀኛ ሽፍታ ነፃ ያወጣ ፍትሐዊና ቸር ንጉሥ እግዚአብሔር ዓለምን ያዳነበትን መንገድ ለማብራራት ጥቅም ላይ ውሏል። ወዘተና የመሳሰሉ ምሳሌዎች ለዚህ ጉዳይ ጥቅም ላይ ውለዋል። አራተኛው ደግሞ የንጉሥን ክብር የሚገልጹ መገልገያዎቹ፣ ሰው የንጉሡ የሆኑ ነገሮችን ማክበሩ ንጉሡን ማክበሩ ነው። እንደዚሁም ደግሞ ክርስቶስን መስቀልንና ስዕሎችን ማክበራችን በመስቀሉ ተሰቅሎ ያዳነንን ክርስቶስን ከማክበራችን የተነሳ ነው እንጂ የራሳቸው የሆኑ አምላኮች ናቸው ተብሎ እንዳልሆነ ማብራሪያ ለመስጠት ተጠቅሞበታል። እና ወዘተ የመሳሰሉ ምሳሌዎች በእነዚህ ለክርስቶስ ለክርስቲያኖች ትምህርት ማስተማሪያነት ምሳሌ ብለዋል። እነዚህ ምሳሌዎች በሚቀጥሉት ምዕራፎች በየቦታቸው ተጠቅሰው ስለምናገኛቸው በዝርዝር እንመለስባቸዋለን። በመካከለኛው ዘመናት ልሳናት ውስጥ የምናገኛቸው ሙስሊም ሊቃውንት ምሳሌዎችን ተጠቅመው ነገረ እግዚአብሔርን ስለማስተማር ጥሩ እይታ ነበራቸው በተለይ በጥንት የእስልምና ታሪክ ሙታዚሊያውያን በመባል የሚታወቁ ቡድኖች ለአመክንያዊ ማብራሪያዎች ወይም ራሽናል አርጊመንትስ ትልቅ ቦታ ቢሰጡም ከፍጥረታት ለእግዚአብሔር የሚመሰሉ ምሳሌዎችን ግን ይቃወሙ ነበር። የሚቃወሙበት ዋና ምክንያት እግዚአብሔር ከፍጥረታት ፈጽሞ የተለየና የማይደረስበት ባህሪ ስለሆነ ከፍጥረታዊ ምሳሌዎች ተነስቶ ስለ እግዚአብሔር ባህሪ ማውራት ውሱን ፍጥረታትን ከማይወሰን ፈጣሪ ጋር ማጋራት ነው፣ ፈጣሪንም ወደ ፍጥረታት ደረጃ ዝቅ ማድረግ ነው የሚል ነው። ከሙታዘላዊያን ዲቃውንት አንዱ አቡ ኢሳ አልወራቅ በ861 ዓመተ ምሕረት የሞተው ክርስቲያኖች እግዚአብሔርን ከፍጥረታት ጋር እያወዳደሩ ስለሚያስተምሩ በእግዚአብሔር ላይ የሰውን ጠባያት የሚጭኑ ናቸው እያለ ይተች ነበር። በእነዚህ ፍጥረታትና በፍጥረት በፈጣሪያቸው መካከል ከመፍጠርና ከመፈጠር በቀር ለመመሳሰል የሚገፋፋ ምንም አይነት ምክንያታዊ ግንኙነት አግኝታችሁ ነው የምትሏቸው ወይም የምትመስሏቸው? እያለም ይጠይቅ ነበር። ይህም እግዚአብሔር በባህሪው ከፍጥረታቱ ፈጽሞ የተለየ ነውና ከሚለው የቁራን አስተምህሮ በመነሳት የሚጠየቅ የተለመደ ጥያቄ እንደሆነ ልብ ማለት ያስፈልጋል። አንድ ነገር በፍጥረታት ዘንድ መኖሩ በፈጣሪ ዘንድ ከመኖሩ ጋር ምን ምክንያት ወይም ምክንያታዊ ግንኙነት ይኖረዋል? ከፍጡር ውሱን የሆነ ተነስቶ ስለ ፈጣሪ የማይወሰን የሆነ ነገር መናገር እንዴት አመክንያዊ ይሆናል? ረቂቁንና የማይወሰነውን አምላክ ዝቅ አድርጎ ከፍጡራን ጋር ማነጻጸር እንዴት ትክክል ሊሆን ይችላል የሚሉ ተያያዥነት ያላቸው ጥያቄዎች በእርግጥም አመክንያዊ መልስ ይሻሉ። ለዚህም መልስ ከሰጡ ክርስቲያን ሊቃውንት መካከል ሀቢብ አቡ ራኢጣ፣ ታውድራስ አቡ ቁራህና እጨጌን ባቆም ተጠቃሽ ናቸው። ሀቢብ አቡራኢጣ በፍጥረታት ዘንድ የሚቻል መልካም ነገር ፍጹም በሆነ መልኩ ከፈጣሪ ዘንድም ሊቻል ይገባል ይላል። ይህንንም መቃወም ፈጣሪ የማይችለው ፍጥረታት ግን የሚችሉት ነገር አለ ማለት ስለሚሆን ስህተት ነው በማለት ይከራከራል ማለት ነው። አቡ ቁርሃና ከአቡራኢጣ ጋር ተመሳሳይ ሐሳብ ያንጸባርቃል። ሐሳቡን ለማሳየትም ልጅ መውለድን እንደ ምሳሌ ይጠቅሳል። ሰው በባህሪው ከእርሱ ጋር አንድ የሆነ ሌላ ሰውን ማስገኘት ወይም መውለድ ይችላል። ራስን የሚመስል ሌላ ሰውን መውለድ ደግሞ መልካም ነገር ነው፣ በመውለድ ውስጥ ፍቅርንና ለጋስነትን የመሳሰሉ መልካም ግብራት ይገለጡበታልና። ይህ መልካም ነገር በፍጥረታት ዘንድ ከተቻለ በፈጣሪ ዘንድም እንደሚቻል ማመን ይገባል። ይህ ባይሆን ግን ሰው መውለድ በመቻሉ ከእግዚአብሔር ይበልጣል ወደሚል ስህተት ይመራልና ይላል። ነገር ግን የሰው መውለድና የእግዚአብሔር መውለድ በጽንሰ ሐሳብ ደረጃ ቢመሳሰሉም ባህሪያዊ ልዩነት ግን አላቸው። የእግዚአብሔርና የሰው ባህሪያት የተለያዩ ናቸውና ይለናል። ይህ በጽንሰ ሐሳብ ከመመሳሰል ጋር ያለውን ባህሪያዊ ልዩነት መግለጽ ወደ ታች የምንዳስሰውና የአቡቁራህ ከምሳሌያዊ ማብራሪያ ጋር ሁል ጊዜ አብሮ ሊኖር የሚገባው ብሎ የሚያነሳው አሉታዊ ገላጭ ማብራሪያ ነው። የአቡራኢጣ አመክንዮ ጠቅለል ሲደረግ መልካም ነገር በፍጥረታት ዘንድ ከተቻለ ይህ መልካም ነገር ፍጹምና ረቂቅ በሆነ መልኩ ለእግዚአብሔርም እንደሚቻል ማመን ይገባል ይላል። በመሆኑም ከፍጥረታዊ ምሳሌዎች ተነስተንና ጉድለታቸውን በአሉታ ገልጸን ወደ አምላካዊ እውቀት እናድጋለን። እግዚአብሔር በእርሱ ዘንድ በፍጽምና የሚገኙ መልካም ግብራት በፍጥረታትም ዘንድ ፍጹም ባልሆነና ደካሞች በሚታዩበት መልኩም ቢሆን እንዲገኙና ሰዎች በእነርሱ በኩል ወደ አምላካዊ እውቀት እንዲደርስ ፈቅዷልና የሚል ነው። ክርስቲያን ሊቃውንትም ቢሆን ምሳሌዎች ከሚመሰሉለት ነገር ያነሱ ብቻ ሳይሆኑ የተለዩ ነገሮች እንደሆኑም ጭምር አጽንኦት ሰጥተው ይናገራሉ። በተለይም ስለ እግዚአብሔር ሕላዊ ምሳሌዎች ሲመሰሉ በእያንዳንዱ መመሳሰል ውስጥ ሊቀራረብ የማይችል ልዩነት እንዳለ አብሮ ማስታወስ በክርስቲያኖች ዘንድ የማይዘነጋ ተግባር ነው። ይህም ሆኖ ግን እንደ ብዙዎች ሙስሊም ሊቃውንት ከነጭራሹ ምሳሌ መመሰል አያስፈልግም ብለው ሳይተዉት መጠቀም እስከሚችሉት ድረስ ተጉዘዋል። ይህ የሆነበት ዋናው ምክንያት በክርስትናው ሰው በእግዚአብሔር አምሳል መፈጠሩ በቅዱሳት መጻሕፍት የተገለጠ ሆኖ ስለሚታመን ነው። ይህም ከቸርነቱ የተነሳ ራሱ እግዚአብሔር በፍጥረቱ ውስጥ ምሳሌውን ማስቀመጡን ያመለክታል። እግዚአብሔርን ከሰው ጋር ብቻ ሳይሆን ከከበሩ ሌሎች ፍጥረታት ጋር በውሱን አቅጣጫዎች ማመሳሰል መጽሐፍ ቅዱሳዊ መነሻ ያለው ነው ይላሉ የክርስቲያን ሊቃውንቶቹ በማብራሪያቸው። በኦሪት ዘፍጥረት ምዕራፍ 1 ቁጥር 27 እንዲሁም በመዝሙር ምዕራ መዝሙር 18 ዝባ 19 ቁጥር 1 እስከ 5 ትንቢተ ኢሳያስ ምዕራፍ 63 ቁጥር 16 ትንቢተ ሕዝቅኤል ምዕራፍ 1 ቁጥር 10 በዕብራውያን መልእክት ምዕራፍ 12 ቁጥር 29 ያሉ ሐሳቦችን በመጥቀስ እጨጌ ንባቆም አንድነትና ሶስትነት ሥላሴን በማመን እንጸና ዘንድ እግዚአብሔር ምሳሌዎቹን በፍጥረታት ውስጥ አስቀምጧል ይላል። ይህንን የሚያመለክቱ የመጽሐፍ ቅዱስና የቁርአን ጥቅሶችንም ይጠቅሳል። ጨገን ባቆም አንቀጻሚን ገጽ 234 ላይ ከእነዚህ ምክንያቶች በተጨማሪ የሙታዚሊያውያን ሙስሊሞችን ጀሮ ሊስብ የሚችል ሌላ ረቂቅ አመክንዮም ክርክርም በታኦዱራስ አቡቁራህ ቀርቧል። አመክንያዊ ከፍጥረታዊ ጋር ነገር ተነጥሎ ብቻውን ስለ እግዚአብሔር ይናገር ቢባል የመጨረሻው መዳረሻ ዝም ማለት ነው ይላል አቡቁራ ቋንቋን ጨምሮ ሁሉም የሰው አእምሮ የሚረዳቸው ነገሮች ከእግዚአብሔር ዝቅ ያሉ በመሆናቸው እግዚአብሔርን በምንም መልኩ ፍጹም በሆነ መንገድ መግለጽ አይቻልምና ከዚህ በመነሳት ምሳሌያዊ ማብራሪያዎቹንና አሉታዊ ገላጭ ማብራሪያዎችን መጠቀም ግዴታ እንደሚያስፈልግ ያስረዳል። ምሳሌያዊ ማብራሪያዎች በምሳሌ ወይም ምሳሌው ከመለኮታዊ አስተምህሮ ጋር ያለውን መመሳሰል እያሳዩ ወይም ሲያሳዩ አሉታዊ ገለጻ ማብራሪያዎች ከምሳሌያዊ ማብራሪያዎች ጎን ለጎን ምሳሌያዊ ወይም ምሳሌው ከመለኮታዊ አስተምህሮ ጋር ያለውን ባህሪያዊና የግብር ልዩነት ጉድለት በአሉታዊ ንጽጽር ያሳያሉ። ምሳሌያዊ ማብራሪያዎች ብቻቸውን ከሆኑ እግዚአብሔርን ወደ ፍጥረታት ደረጃ ማውረድ ማጋራት በመሆኑ ይህ ወደ ስህተት ይወስዳል። አሉታዊ ገላጭ ማብራሪያዎች ብቻቸውን ከሆኑ ደግሞ ስለ እግዚአብሔር ምንም ማለት የማንችል ያደርጉናል። መጨረሻችንም ዝም ማለት ብቻ ይሆናል። ስለዚህ ሁለቱም በተናጠል ሲሆኑ ወደ ስህተት እንደሚወስዱ ይጠቁማል። አቡቆራ ከዚህ ትንታኔ በመነሳት ከቅዱሳት መጻሕፍት ውጭ ስለ እግዚአብሔር ወደ ተሻለ ነገር ግን ፍጹም ያልሆነ እውቀት ለመድረስ ሶስቱንም የእውቀት መንገዶች በመጠናቸው መጠቀም እንደሚገባ ያስረዳል። እነርሱም አመክንያዊ ማስረጃዎች፣ ምሳሌያዊ ማስረጃዎች፣ አሉታዊ ገላጭ ማስረጃዎች ናቸው። አቡ ቁራህ ሙስሊሞች በተለይ ሙታዚላያውያን ምሳሌያዊ ማብራሪያዎችን በሌሎቹ በሁለቱ ማብራሪያዎች እየመጠኑ ካልተጠቀሙ ሌሎችን ሁለት ማብራሪያዎችን ብቻ ይዘው ቢጓዙ መጨረሻቸው ስለ እግዚአብሔር ምንም አለማወቅ እና ምንም አለማለት ይሆናል ብሎ ያስጠነቅቃል። በእርግጥም ሙታዚሊያውያን ወደዚህ ጫፍ ሄደው ስለ እግዚአብሔር መናገር የሚቻለው ስለ ሥራው ብቻ ነው የሚል አቋም ላይ ደርሰው እንደነበር ጥንታውያን መዛግብት ያመለክታሉ። ረቂቅ የሆኑ አምላካዊ ትምህርቶችን የሚያብራሩ ተፈጥሯዊ ምሳሌዎች ረቂቁን ሐሳብ ለሰው አእምሮ ለማቅረብና ኢምክንያታዊ እንዳልሆኑ ለማሳየት የማይተካ ሚና ቢኖራቸውም ረቂቁንና ፍጹሙን የእግዚአብሔር ምስጢር ውሱንና ሕጸጽ ያለበት ወደሆነ ፍጥረታዊ ሐሳብ የማውረድ ዝንባሌ ስለሚኖራቸው የራሳቸው የሆኑ የማይወገድ ጉድለትም አላቸው። ይህ ጉዳይ ቀድሞ የማይታወቅና በኋላም በእስልምና ሊቃውንት የተነሳ ሳይሆን ቀድሞም የጥንት ክርስቲያን ሊቃውንት በጥንቃቄ ይጠቀሙበት የነበረ መንገድ ነው። ይህ ጥንቃቄ በክርስትና እስልምና ተዋስዎች የተሳተፉ ክርስቲያን ሊቃውንት ድርሳናት በእጅጉ ጎልቶ ይታያል። እያንዳንዱን ነገር ሃይማኖታዊ ሐሳብ በፍጥረታዊ ምሳሌ ወይም ምሳሌዎች ታግዘው ካብራሩ በኋላ ምሳሌው ወይም ምሳሌዎቹ የሐሳቡን አንድ እይታ የተሻለ ለመረዳት ከማገዝ ያለፈ ምሳሌው ወይም ምሳሌዎቹ ከጉዳዩ በሌሎቹ ብዙ ባሕርያዊ እና ጠባያዊ ነገሮች ከአምላካዊው አስተምሮ እንደሚለዩ በአጽንኦት አብረው ይገስጻሉ። አማር አልባስሪ የንጉሥ ሐውልትን እንደ ምሳሌ ይጠቅሳል። አንድ ሰው የንጉሥን ሐውልት ቢሠራ ንጉሡን በተወሰነ ደረጃ ይገልጻል። ነገር ግን በንጉሡና በሐውልቱ መካከል ትልቅ ልዩነት እንዳለ ግልጽ ነው። ሐውልቱ ለንጉሡ ንጉሡ አያይም፣ አይሰማም፣ አይናገርም ወዘተ ሊባል ይችላል ታዲያ እነዚህን የንጉሡን ዋና ባሕርያ መገለጫዎች ማሳየት የሚቻለው ወይም የማይችል ይህ ሐውልት እንዴት የንጉሡ ምሳሌ ሊሆን ይችላል ተብሎ ሊጠየቅ ይችላል። በእርግጥ በሐውልቱና በንጉሡ መካከል ማንም ሊሞላው የማይችለው ባሕርያዊ ልዩነት ቢኖረውም ሐውልቱ የንጉሡን መልክና ቅርጽ በማሳየቱ ከብዙ ነገሮች ጥቂቱን በጉድለት ቢሆን መግለጥ ይችላል። ክርስቲያኖች አምላካዊ ትምህርቶችን ለማብራራት የተፈጥሮ ምሳሌዎችን ስንጠቀምም በእንደዚህ ያለ መንገድ ባህርያዊ ልዩነት እንላቸው ወይም እንዳላቸው ሳንዘነጋ እና ለታሰበለት ጉዳይ ብቻ ወስነን እንጂ ፍጹም የሆኑ ማሳያዎች ናቸው ብለን አምነን አይደለም ይላል አማራ አልበስሪ። ሌሎች ምሳሌዎችንም ያነሳል። እኛ ሰዎች ህያው፣ ጠቢብ፣ አዋቂ መናገር የሚችል ወይም ነባቢ የሚባሉ የከበሩ ቅጽሎች ሲሰጡን፣ እነዚህ ነገሮች በእኛ ውስጥ ፍጡር መሆናቸውን በእግዚአብሔር ዘንድ ግን ያልተፈጠሩ ዘላለማውያን መሆናቸውን ካላስተዋልን ስህተት ውስጥ እንወድቃለን ይላል። እነዚህ የከበሩ አምላካዊ ሲፋት የእግዚአብሔር ቸር ስለሆኑ እኛ ፍጥረቶቹ እንደ እንሰየምባቸው ዘንድ ወይም እንጠራባቸው ዘንድ ቢፈቅድም በእኛና በእርሱ ዘንድ ያላቸው ትርጉም በፍጡርና በፈጣሪ መካከል ካለው ስፍር ቁጥር የሌለው ባህርያዊ መራራቅ አንጻር የተለያዩ መሆናቸውን መርሳት የለብንም። በመሆኑም እነዚህ ስሞች በእኛና በፈጣሪ መካከል አንድ አይነት ትርጉም እንዳላቸው አድርጎ ማሰብ ስህተት ነው። በሌላ በኩል የእግዚአብሔር ሲፋት ስለሆኑ ሰዎች ሊጠሩባቸው አይገባም ማለት ስህተት ነው። ትክክለኛው አካሄድ በእኛ ዘንድ ያሉትን በእግዚአብሔር ዘንድ ላሉት ፍጹማን ሲፋት ሕጸጽ ያለባቸው ምሳሌዎች አድርጎ ማቅረብ ነው። ይህ መንገድ ቀድሞ በታውድራስ አቡቀራ ሀተታ እንደጠቀስ ነው። ምሳሌያዊ ማብራሪያዎችን ከአሉታዊ ገላጭ ማብራሪያዎች ጋር በአንድነት መጠቀምን የሚያመለክተው ትክክለኛ አካሄድ ነው። አማር አልበስሪ ይህንን ምሳሌ ያነሳው በክርስትናው በእስልምናውም መጻሕፍት እነዚህ በፍጽምና ለእግዚአብሔር ብቻ የሚነገሩ ስሞች ሰውና መላእክትም ስለሚጠሩባቸው ነው። አምላካዊ ነገር በፍጥረታት ውስጥ ሊገኝ አይችልም ማለት ኢ ምክንያታዊ ብቻ ሳይሆን ኢ መጽሐፋዊም ነው በማለት ይጠቅሳል። ይህ ምክንያታዊ የሚሆነው ቀድመን በአቡቆራ ሐተታ እንዳየነው ምሳሌያትን በፍጹም አልተጠቀመም የሚል ሰው ስለ እግዚአብሔር ለመናገር የምንጠቀምባቸው ሁሉ ነገሮች፣ ሐሳቦቻችንና ቋንቋዎቻችንን ጨምሮ ከተፈጥሮ ያገኘናቸውና ውሱኖች በመሆናቸው ከእግዚአብሔር ረቂቅነት አንጻር ሁሉም ምሳሌያዊ አቅም ብቻ ያላቸው ናቸው። በመሆኑም ምሳሌዎችን በፍጹም መጠቀም አይቻልም ማለት ስለ እግዚአብሔር ምንም አንናገርም እንደማለት ነው። መጽሐፍ ቅዱሳዊ የማይሆነው ደግሞ ከላይ እንደጠቆምነው ከነጉድለታቸውም ቢሆን እግዚአብሔር ራሱን በቅዱሳት መጻሕፍት፣ በፍጥረታዊ ምሳሌዎች በኩል ስለገለጠ ነው። እጨገን ማቆም ይህንን ሲያስረዳ ሰዎች ረቂቅ አምላካዊ ምስጢሮችን ያለ ምሳሌዎች መረዳት እንደማንችል ስለሚያውቅ እግዚአብሔር በምሳሌዎች በኩል ስለራሱ እንዳስተማረን ይናገራል። ይህም ምሳሌያዊ ማብራሪያን ከነ ልዩነቱ የማቅረብ መንገድ ሐቢብ አቡራኢጣ አማራ አልበስሪ ታኦድራስ አቡቅራህ ዘከርያ የእብነያ አደይና ሌሎች ክርስቲያን ሊቃውንት ውስጥ በጥብቅ የሚታይ የጥንቃቄ አካሄድ እንደሆነ ልብ ማለት ያስፈልጋል። ቀጣዩን በቀጣይ እንመለከታለን። እስከዛው ቸርን ሰንብት። ወስባት ለእግዚአብሔር ወለ ወላዲቱ ድንግል ወለ መስቀሉ ክቡር ቆየን